በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 ቀን የሚነበብ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዳግመኛ አዳመን እንዲህ አለው ከመቤታችን በነሳው ስጋ በእኔ እና በእናቴ በማርያም ላይ የደረሰውን መከራ ተመልከት አለው። የእናቴ ማርያም ስጋ ወደ መቃብር በወረደ ጊዜ ምድር ተሸበረች፣ ተነዋወጠች። አሸናፊ እግዚአብሔርን ቅዱስ ቅዱስ ቅዱስ እያሉ የሚያመሰግኑ ስጋዋን የሚጠብቁ ብርሃናዊ አመላእክትም በምድር ላይ በግንባራቸው ወደቁ። ሁሉን የፈጠረ የአምላክ ማደሪያ ናት እና እርሷን መሸከም አይቻለንም አሉ። ዳግመኛ እግዚአብሔር ምድርን አላት። በአዳምና በሕዋን ስህተት መከራና ሐዘን ቢበዛብሽ እንሆ ስለ እናቴ ስለ ማርያም ተድላ ደስታን አዘጋጀሁልሽ። ምድሮይ ብፈጥርሽና የሰው ልጆች በላይሽ ላይ ቢኖሩ በኋላ ዘመን የሰው ልጆች የሚኖሩባት ማርና ወተትን የምታፈልቅ የርስ ምድር ገነትን አዘጋጀሁ። ጌታችን ኢየሱስ ክርስቶስም የመቤታችን ስጋ ወዳለበት ወደ ገነት በደረሰ ጊዜ ዮሐንስን በመስቀል ላይ ተሰቅዬ ስሞት የመሰከርክልኝ ወዳጄ ዮሐንስ ሆይ ስለ እኔና ስለ እናቴ በዓለም ሁሉ አስተምራለሁ። ዳግመኛም ስለ ትንሣኤና ስለ እናቴ ከሙታን ተለይቶ መነሳትም አስተምራለሁ። ያን ጊዜም እግዚአብሔር አባቴ ዮሐንስን ያቅፈው ዘንድ ቅዱስ ሚካኤልን አዘዘው። እርሱም ተሸክሞ እኔ እያለቀሱ ከቆምሁበት ቦታ አመጣው። እኔም አብሮ ኮሮስ ባየሁት ጊዜ ወደ እርሱ ሄደው፣ እርሱም ባየኝ ጊዜ ወደ እኔ መጣ። አብሮ ኮሮስ ሰላምታ ላንተ ይገባል አባቴ፣ ዮሐንስም ይህ ነው አለኝ። ያን ጊዜ በምድር ላይ ወደቅ፣ በእግሮቹ ላይም ሰግጄ አለቀሱ። ልጄ አብሮ ኮሮስ እስከ አሁን ድረስ የእመቤታችን ማርያም ስጋ ወዳለበት በገነት ነበርኩኝ እርሷ ያለችበትን ቦታ አውቅ ዘንድ አለኝ አይሁድ ስጋዋ የደረሰበት አይታወቅም እንዳይሉ ወደ ገነት ማድረጓን እናስተምር ዘንድ ወይም ምትሃት ነው እንዳይሉ ስለተሰወረች እርሷ የሄደችበትን አላወቅንም እና በሌላ ቦታም እንዳለች አላወቅንም ነበርና ሰውን የሚወድ እግዚአብሔር አምላክ ግን የልቦናዬን ሐዘን አይቶ በረይት ደመናን ላከልኝ። እርሷም እኔን ተሸክማ የእመቤታችን የድንግል ማርያም ስጋ ካለበት አደረሰችኝ። ልጄ አብሮ ኮሮስ በእግዚአብሔር ፈቃድ አይኔ ይህን ሁሉ አየች እልሃለሁ። ልመናዋ ክብሯ የልጇም ቸርነት ለዘላለሙ በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ አድሮ ይኑር። አሜን። ልመናዋ ክብሯ ለዘላለሙ በሀገራችን በኢትዮጵያ በደብራችን በደብረ ሰላም በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑርና የምህረት እናት የእመቤታችን የቅድስተ ቅዱሳን የድንግል ማርያም ተአምር ይህ ነው። አሁንም ልጄ አብሮኮሮስ ክርስቶስ ካንተ ጋር ነውና ቀለማ አዘጋጅተህ ጥበብ የተመላበትን ይህን ሁሉ ምስጢር ጻፍ አለኝ። ሐዋርያትም ሁላቸው የንጽህት ድንግል ማርያም ዜናዋን ያውቁ ዘንድ ከአባቴ ዮሐንስ ዘንድ ተሰበሰቡ። የእነርሱም እነርሱም ተሰብስበው ሳሉ እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ቆሞ ሰላም ለሁላችሁ አላቸው። እናንተ ልጆቼ ስለ እናቴ ሥጋ ስለምን ታስባላችሁ አላቸው ያለችበትን ቦታ ስላላወቃችሁ አይደለምን? እናንተ ግን እንደ ሰው ሁሉ በእጃችሁ ገንዛችኋት ነበር። አሁንም እርሷ በገነት ውስጥ ከዕፀ ሕይወት አጠገብ አለች። አትዘኑ፣ ታላቅ ክብርንም ታዩ ዘንድ እናንተን ወደዚያ ቦታ ያደርሳችኋለሁ አላቸው። አሁንም ተነስታችሁ ወደ አገሩ ሁሉ ሂዱና ለፍጥረቱ ሁሉ ወንጌልን አስተምሩ። በመስቀል ላይ ተሰቅዬ መሞቴንና ወደ ባህሪ አባቴ ወደ ሰማያት ማረጌንም ንገሩ። አስተምሩም የእናቴ ማርያም ሞቷን እስከማሳርጋት ድረስ በፀሐይ አጠገብ ቆይታ ወደ ሰማይ ማድረጓን ፈጥናችሁ ለሀገሩ ሁሉ ንገሩ። የእመቤታችን ስጋ ወደ ተቀበረበት ወደ ጌቴ ሴማኒ ሂዱና በዚያ የባህር አባቴ ታምራትን ያሳያችኋል አላቸው። ጌታ ለደቀ መዛሙርቱ ይህን በነገራቸው ጊዜ ለሚሄዱበት ሀገር እጣ ተጣጣሉ። እጣም ያጣጣላቸው የሐዋርያት አለቃ ቅዱስ ጴጥሮስ ነበር። ለመምሬ ዮሐንስ በዕጣ የእስያ ሀገር ደረሰው። በባህር ወደ እስያ ሀገር ስንሄድ ዮሐንስ ለጥቂት ጊዜ ልቡን ታሞ ነበር። ከዚህ በኋላ ግን ከበሽታው ዳነ። ወደ ደሴቱ በደረስንም ጊዜ ትንሽ እናርፍዘን፣ በዚያች ደሴት ተቀመጥን። መምሬ ዮሐንስ ከዚያ ተመለሰ። እስከ ሳምንት ድረስም ወዴት እንደሄደ አላወቅኩም። ልመናዋ ክብሯ የልጇም ቸርነት በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር። አሜን አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በሰንበተ ክርስቲያን ቅድስት የሚነበብ የእናታችን የኪዳነ ምህረት ድርሳን ነው። መድኃኒታችን ኢየሱስ ክርስቶስም ለእናቱ መልሶ ለሚወዱሽ ሰዎች ሁሉ መሸጋገሪያ መሸጋገሪያን ሁኚ አላት። ባንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ እስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩኝ የምስበው በምንድን ነው? የቸርነቴ መሰላ ለአንቺ አይደለሽምን? አባቴ የመረጣቸው ሁሉ ባንቺ ወደ እኔ አቀርባለሁ። መድኃኒታችን ኢየሱስ ክርስቶስ ለእናቱ ለድንግል ማርያም እንዲያላት እኛስ ይህን ያህል ለወደደን ፈጣሪያችን ምን ዋጋ እንከፍለዋለን? ቸርናትን ይቅር ባይ ንግስትን ላስገኘልን ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገስታቱ ቤት ካለ የተክል ቦታ እጽዋትም ይልቅ መዓዛዋ የሚወደድ የሚያውድም ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በስጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክቡራን ይልቅ የከበረች የነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምዕመናንም ሁሉ ክብራቸው ይችናት። ስለዚህ ላከበራት ላነጻት ላነጻትም ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከስጋዋም ከነፍሷም ላልተለየ ለመንፈስ ቅዱስ ክብር፣ ምስጋና፣ ስግደት ይገባል እንላለን፣ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለቅድስተ ቅዱሳን ለድንግል ማርያም እንዲህ አላት። የቃል ኪዳንሽን መጽሐፍ የጻፈው ያጻፈው አንብቦ የተረጎመ ቃላቱን ሰምቶ በልቡ የጠበቀ ሰው ሁሉ ካንቺ ዋጋቸውን ያገኛሉ። ከኔና ካንቺም ጋራ በአንድነት ይኖራል ለዘላለሙ አሜን። ይህንንም ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት ለዘላለሙም አስቡት። መቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳና ስራትን እንደ የተወደደሽ የተወደደ ልጅ ስለተቀበለው መከራ ብለሽ ኃጢአታችንን ይቅርበይን በይን አገራችንን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነትሽ ጠብቂልን። ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዚህች ቦታ ለሚኖሩ ሕዝበ ክርስቲያኑ ሁሉ የቃል ኪዳንሽን በር ክፈችልን። ለዘላለሙ በእውነት ያለ ሐሰት ይሁን ይሁን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤትና በረከት በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር። አሜን። አቡነ ዘበሰማያት